ዝና ያበበ ደንበሳ ልጅ ዛሬ በመድብል እጅ ውስጥ ገብቷል። እንግዲህ በቁጥጥር ውስጥ ውሏል ማለት ነው። እኔ ብቻ ነኝ ሰው ከኔ ውጭ ሰው የለም እኔ ጀግና ነኝ የሚሉ ሰዎች አንዳንድ ጊዜ በጭብጥ ውስጥ ሲገቡ ምንም ናቸው። ና ሲለቀው ግን ምድር አይበቃቸውም፣ ሲያዙ ግን ጨበጥ አይሞሉም። ና አቱ የደንበሳ ልጅ እንግዲህ ዛሬ ያበበ ደንበሳ ልጅ በዚህ መልክ እጁን ሰጥቷል ማለት ነው። መድብል ጀግና ብለናል ማለት ነው። ለወንድሙ ሲል እራሱን አሳልፎ እየሰጠ እንግዲህ ብዙ እንደምንመለከተው ከሆነ ከዝና ጀርባ ብዙ አውሬ የሆኑ ሰዎች ከአውሬ የማይተናነሱ ሰዎች አሉና፣ መድብል ግን ማንም ከጎኑ የለም። ያው ግን አሉ ብዙዎቹ ሴቶች ናቸው። ወንድ እንግዲህ አንድ ዝና ብቻ ነበረ እስ የእሱ ደጋፊ ወይንም አይዞህ የሚለው ተጎኑ። ነገር ግን ማንም ከላይም ከታችም በርታ ጠንክር የሚለው እንግዲህ በእጃ ዙር የሚሄድ ሰው ሳይኖረው በራሱ በመተማመን ዝናን በእጁ ቁጥጥር ውስጥ አስገብቷል። እንግዲህ ብሩኬት ነው እያለ እየጠየቀው ይገኛል። እንግዲህ ዝና እጁን ሰጥቶ ታስሮ ተቀምጦ ራሱ ሊናገር ፈቃደኛ አልሆነም። እንደውም ዋጋ ትከፍላለህ እያለ እየዛተበት ይገኛል። እሱም እኔ መድብል ነኝ፣ አንተ አታውቅኝም ወይ? ላስተዋውቅ ሆይ ራሴን እያለው ይገኛል ማለት ነው። ላይክ አርጉኝ ፈልጌው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያለችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እነሆ ምሳሌ ድራማ ይዤላችሁ መጥቻለሁ። ምሳሌ ድራማ ደስ የሚልና አስተማሪ ድራማ፣ እንደዚሁም ብዙ ቁም ነገሮች ያለው የጓደኝነት ጥግ፣ የወንድምነት ጥግ፣ ቤተሰባዊነት የምንመለከትበት፣ መተዛዘን መተሳሰብ ያለበት እንደዚሁም ደግሞ ከሌላ ጎን ገንዘብ ወዳድና ጥቅመኞችን የምናይበት እንደዚሁም አገራት ኢንተርቪዎችን የምናይበት ነውና እንግዲህ ዛሬ ምን አዲስ አለ የሚለውን እስከ ፍጻሜው ድረስ አብራችን ቆዩ እያልኩኝ በአክብሮት ጠይቃለሁ። እንግዲህ ዝና እኔ ጀግና ነኝ ማንም አይዘኝም ማንም ምንም አያደርገኝም እያለ እየዛተ ነበረ። እንግዲህ በስተመጨረሻ ኤፍራታ መድብልን መድኃኒት አጠጠተሸው ግዳይ ተብላ ነበረ። ነገር ግን መድብል ነቅቷል ማለት ነው። መድኃኒቱንም አልጠጣም። እንግዲህ እሱ ሊጠጣ ብርጭቆ ወዳፉ ሲያደርግ መናገር ብቻ ነበር እየቀራትና፣ በጣም ትንቀጠቀጣል፣ ፍርሃት ፊቷ ላይ ይታይበት ነበረ። እሷ ግን እንዴ ምን ሆነች ነው እያለት ነበረ። ልጠጣው ነው እያለችው ነበረ አሁን ልጠጣሩ ምንድነው ችግሩ? እንድጠጣርልን እንዲሰጠሽኝ ቢላትም እንግዲህ አይ መድብል እባክህ ዝና ኮ ነበር ያለችው ና ዝና ምን ያላት፣ ቶሎ ብሎ ማለት ነው ዝና ምንድን ነው ቶሎ ተናገሪ ብሎ እንግዲህ ሲያስገድዳት ዝና መድኃኒት አጠጥተሽው ገዳዩ ብሎ ኝ ነው አንተን ኮ ብላ ነበር ያለችው ና እሱ እንዴት እንደዚህ ታደርግ ያለሽ እኔ ተስፋ ሰጭኛለሽ ተስፋ የለኝም ለወደፊት አንቺ ተስፋ ተሰጠሽኝ ነው እንጂ ከፈጣሪ በታች እያልኩሽ እንዴት እንደዚህ ነገር ታስቢያለሽ? አብረን የተነጋገር ነው ነገርስ ቃል የተግባባ ነው ነገርስ ብላትም እንግዲህ ትሞች አለሽ እገልሽ አለሁ ብሎ ስላስፈራራኝ ነው እባክን፣ ምንም ምርጫ ስላጣው ነው ደግሞ እንዳተጠጣው እኮ ነገርኩህም እያለችው ነበር ና። ነገር ግን በሚሽናችንን ለመወጣት ሞቷል ብላች ተጠሪዋለሽ ነበር ያላት ና። እንግዲህ እሷ ምንም ምርጫ ስለሌላት መድብል ሞቷል ብላ ነበር ደውላ እየነገረችው እሱም እንግዲህ መቶ ሊያነሳውም እሱ ራሱን ስቶ በወደቀበት እንግዲህ እየዞረው እየጎረረ ነበር ና። መጨረሻ ላይ መድብል ግን ቀና ብሎ ደምስሩና ቀጥ ያደረገ ያለት ማለት ነው። ነገር ግን እጅ ተስሮ እንግዲህ አደንዝዘውታል ማለት ነው። ለሰዓታቶች እጅ እግሩን ታስሮ ለብቻው እንደ ውሻ ተዘግቶበት ተቀምጧል ማለት ነው። ነገር ግን የቤቱ ቤተሰቡ አባል ሁሉ ደስተኛ ነው። አሁን በዚህ ላይ ሉላም ነጻነቴን አወች ኩያለች በጣም ደስ ብሏታል። እንግዲህ እሱ እንደተያዘ በቁጥጥር ውስጥ እንደዋለ ዝናም ወዲያውኑ ደውሎ ለሉላ ነበረ ሉላ ነበር ያላትና፣ እሷም ደግሞ በጣም እየሰጋች ነበረ። አምቦርገር አምሮኛል። ምነው አምቦርገሩ በቀረብ ቢኖሩ ምሱ በሰላም በሆነልኝ። እሱን ማስጨነቅ አልፈልግም እያለህ እየተጨነቀች ነበረ። እሱ ግን በመሀል ደውሎ አዲስ ነገር ልነግርሽ ነው፣ ለመስማት ዝግጁ ነሾ ነበር ያላት እና እሷ ግን ምንድን ነው በማለት ተደናግጣ ነበር። መጨረሻ ላይ ግን ዝናን ይዘነዋል፣ በቁጥጥር ውስጥ አውለነዋል ሲላት እንግዲህ ማመን አልቻለችም። ና ለደቂቃዎች አል ዝም ብላ ነበረ ያወራችው። እሱ እንዲ ል ምን ሆነሻል? ዝም ብለሽ ዝም አልሽ እኮ እያለት ነበር ና እሷ ግን በቃተ እንግዲህ እንደፈለገኝ ወጥቼ መንቀሳቀስ እችላለሁ አይደለ መሄድ እችላለሁ አይደለ፣ ካሁን ሰዓት ጀምሬ ነጻነቴን አውጄ መንገድ መንገር ላይ መሮጥ እችላለሁ አይደል ነበር ያለችውና ነጻነቷን ያጣችሁ ማለት ነው። ምክንያቱም ነጻነቷን ነፍጓታል። ከዚህ ምድር ላይ እንደ ነጻነት ደስ የሚል ነገር የለምና ነጻነቴን አወጅኩ ማለት ነው ከዛሬ ጀምሮ ነበር ያለችውና እሱም አዎ፣ ነጻነትሽን አውጀሻል። ካሁን ሰዓት ጀምረሽ ወጥተሽ መንቀሳቀስ መሄድ ፀሐይም የአማረሽን ፀሐይ የአማረሽን ነፋስ መቀበል ትችያለሽ። እኔም አንቺም ነጻነታችንን አውጀናል ነበር ያለትና መድብል ግን በጣም ነበር የተገረመውና፣ ነጻነትን ከኔ በላይ አታቃትም ያለው እኔ ለስንት አመታት ታስር ያለውኝና በሰው እጅ ውስጥ ሆነህ የምታደርገው ነገር በሰው እጅ ውስጥ ሆነህ የምትንቀሳቀሰው በሰው እጅ ውስጥ ሆነህ ምንም ነጻነት የለህም። ነገር ግን አሁንም ከእስር ቤትን ቦታ እኔ ነጻነቴን አላገኘውም በወንድሜ ጉዳይ ነበር ያለውና እረዳካለው ነው ያለውና፣ ስለዚህ ሉላም ከአሁን ሰዓት ጀምሬ መውጣት እችላለሁ ብላለች። እንግዲህ እሱም ወተሽ መሄድ ትጃለሽ ወደ ፈለሽበት መዝናናት እችያለሽ ብሏታል። እሷም በቃ እመጣለሁ እናንተ ጋር ብላ እንግዲህ ብሩክ ቤት ሄዳለች ማለት ነው። ቅድስትና ዳጣም ደስታውን እንግዲህ መቆጣጠር አልቻሉ፣ ማለት ነው። በጣም ደስ ያላቸው እሱ በመያዙ እንግዲህ፣ ዳጣም ወይኔ ይሄ አውሬ ተያዘ፣ ይሄ ሰው መሳይ እንግዲህ ያለ ይሄ የወንዝ ዳር ጉማሬ ተያዘ እያለች ነበርና፣ ስለዚህ ከእንግዲህ ሲሞትማ ምን ብዬ ነው ማለቅ ሰሁን፣ እንግዲህ አንተ አፈር ግባ፣ አንተ አፈር ግባ፣ እኔ ቤት ልግባ፣ አንተ አፈር ብላ፣ እኔ እንጀራ ልብላ ብዬ ወይኔ፣ የኔ ዋ፣ ኔ ዋ፣ የኔ ጨካኝ ጀግና፣ የኔ ጅብ፣ የኔ አውሬ ምናምን ቆይ ማለቅ ሰው እያለች ነበር ሙድ ስትይዝ። ነገር ግን ሉላ ደስታውም ሁሉ ነገር ዝብርቅርቅ ብሎባት እያለቀሰች ነበርና፣ እንዴ እንዴት ነው አስለቃሽ ቢሆን ያዋጣኛል እንዴ እያለች ነበር ማለት ነው። ዳጣ እንግዲህ ሉላን በጣም እያለቀሰች ነበርና፣ እሱ ያስለቀሳት እንግዲህ ሌላ ነገር ሳይሆን እሱ በመያዙ ልጅነቴን፣ ሁሉ ነገሬን በላብኝ፣ እቤት ዘግቶብኝ ነበረ የሚያውለኝ ፀሐይ ናፈቀኝ ነበር። ኮርኒስ ብቻ ነበር ማየው እቤት ውስጥ ሆኜ ወደ ውጭ ወጥቼ ንፋስ መቀበል አልችልም ነበር። ልጅነቴን፣ ማንነቴን፣ ብዙ ነገሬን ነው የቀማኝ እያለች ነበር የምትገኘው እንግዲህ። ተንግዲህ በቃ ነፃነቴን አውጃለሁ እያለች ነው የምትገኘው። እንደዚሁም እንግዲህ ማህልት፣ ስለዚህ ጉዳይ ምንም የምታውቀው ነገር የለም። ወደ ቤት በሄደች ጊዜ ያው ኢፍራታ በጣም ተደናቅጣ ኮምሽሽ ብላ ነበረ። በር ስታንኳኳ እኔንን ክፈችልኝ ብላት ገብታ ነበረ። ነገር ግን በጣም ተደናቅጣ ስለሆነ እንዲ ምን ሆነች ነው ደግሞ ፍሬጅ ውስጥ የገባ ዶሮ የመሰል ሾው ብትላትም፣ እሷም እንግዲህ ምንም አልሆንኩም ነበር ያለችው። ምን ሆነች ነው ብላ በተደጋጋሚ ብጠይቃትም መድብል ሞተ ብላነ የነገረቻት ና እና ስለዚህ ከዚህ በር ፊት ሲሄድ ያየሁት መኪና የማን ነው ብላ ጠይቃት ነበረ። እና መኪናው የሌላ ሰው ነው። እኔና አንቺ መድብልን ብልን አውጥተ እንድንጥለው ብሎ ነበር። እኔ ግን ደግሞ አይ ፈራለው፣ እኔ ማድረግ አልችልም ስላልኩትኝ ሌላ የራሱ የሆኑ ሰዎችን ልኮ ነው ትለዋለች። እኔና አንቺ ጭራሽ እኔና አንቺ ልንጥል ነበር ያለቻት ና አዎ፣ እኔና አንቺ አላደርገውም። እኔም በፍጹም እንዴት ቢያስበነው ነው ነበር ያለችው ና ግን ይህን ሲስተም ማን ያመጣልሽ ነበር ያለቻት ነው። ምክንያቱም ለፖሊስ ደውላለሁ ወይን አኪም ቤት ወስደዋለሁ ስለው የራሱን ሰዎች ላከስትላት ይሄንን መላ ግን ማን የነገረሽ? እንደዚህ ይሄናል ጎበዝ ነሽ እንዴ ነበር ያለቻት እና እሷ መድብል ነው የነገረኝ ትላለች። እንዴ መድብል እኮ ሞቷል እያልሽ ነው አለቻት። አይ አይ የሞተ ሰው አስር ያትጥሪብኝ እኔ መድብል አላልኩም ትላታለች። እንግዲህ በጣም ተደናቅጣለች እና ስለዚህ በቃ ጎበዝ ሆነሻል ሆነሻ አለ እያለ እያጨበጨበችላት ትገኛለች። ነገር ግን መድብል ሞት ስትላት መሀሌት እልል ነበር ያለችው። በሰው ሞት እንዴት እልል ይባላል? አንድ ሰው ምንም ክፉ ቢሆንም ምንም ቢበድላትም ሲሞት ከዚህ ዓለም ሲለይ ምንም ቢሆን እልል መባል እልል ማለት የለባትም ነበረ። እንደውም ሊያሳዝናት የራሷ ክፋት እሷ የሰራችው ክፉ ትዝ ሊላት ይገባ ነበረ እሷ ክፉ ባትሆን መድብ ለ አስሮ አያሰቃያትም ነበረ። እሷ ግን ክፉና ጨካኝ አውሬ ስለሆነች አስሮ ያንገላታት በዛ ምክንያት፣ ነገር ግን እኔ ክፉ ስለሆንኩ እኮ ነው እንደውም ያንስብኛል ይሄ ቅጣት ማለት ሲኖርባት ነው እንግዲህ እልል ያለችው ና እሷም እንግዲህ እንደዚህ ነው። እንዲ ሰው ሞተ ስልሽ ምንም አትደነግጭም? እንዲ ስትላትው እንግዲህ ምንም የሚያስደነግጠኝ ነገር አይደለም እሱ እኮ ለቀናቶች አስሮ አሰቃይቶኛል ገርፎኛል። ምን ያላደረገኝ ነገር አለ እኮ ነው እንግዲህ ያለቻትና፣ በዛ ምክንያት ነው እሷም ደስ ያላትና፣ እንጂ ሰው የሰው ልጅ በሰው ሞት አይደሰትም፣ ምንም ጠላት እኳም ቢሆን የሰው ልጅ በሰው ሞት አይደሰትም ማለት ነው እና ነገር ግን በተደጋጋሚ ስልኩ ላይ እየሞከረች ነበር ማህሌት ዝና ላይ ማለት ነው። እንዴት ይሄንን የምስራች ሳይነግረኝ ዝም ይላል በማለት በተደጋጋሚ ስልኩ ላይ እየሞከረች ነበረ። ስልኩ ግን ዝግ ነው። ምን ሆኖ ነው እያለች ነበረ። ነገር ግን የእሱ ግብር አበሮቹም ስልኩ ላይ ስሞክሮ ስልኳ አይሰራም ነገር ግን ማህሌት ላይ ደውለው ምን ሆኖ ነው የት ሄዶ ነው እያሉ እየጠየቁ ነው የሚገኙት። እና እንግዲህ ኢፍራታ ሌላ ችግር ውስጥ ገብታለች ማለት ነው። አሁን እሱም እንግዲህ መድብል፣ ሞቷል በቃ እሱን የሆነ ቦታ አስይዤ እመጣለሁ ብሎ ነበር ለግብረአበሮቹ ዝና ደውሎ ወደዛ እየመጣው ይሄን ሚሽንም ደግሞ የፈጸመችው ኤፍራታ እንደሆነች ለጓደኞቹ ነግሯቸዋል ማለት ነው። እንግዲህ ኤፍራታን አሁን አይለቋትም። ምክንያቱም የሆነ የምታውቀው ሚስጢር አለ አንቺ ጋር መቶ ነበር የት ሄደ ብሎ ብለው መጠየቃቸው አይቀርምና እሷን በጣም እየፈራች ነው። እንግዲህ መሀሌትን ደውለው ጠይቀዋት ነበረ። መሀሌት ግን እኔ ምንም እማውቀው ነገር የለም፣ እቤት ስመጣ መድብልን ይዞ እንደሄደ ነው እየነገረችኝ ነበር ያለችው ና። ነገር ግን እሷ ጓደኛሽ እህትሽ ታውቃለች፣ እሷ መጠየቅ አለባት እያሉ ነው ኤፍራታም እንግዲህ በጣም ፈርታ መድብል እንደው ጉላ እባክህ ልቀቀው እያለች ነበር። እሱም እባክሽ እባክህ ልቀቀው ነው ያልሽው? ነው ያለችው ና አዎ፣ እባክህ ልቀቀው ስትለው መለቀቅ የሚባል ነገር የለም ከእንግዲህ፣ እንደውም እገለዋለሁ ነበር ያላት ና እሷም እባክህ መድብል፣ እኔን የሚገሉኛል አንቺ ነሽ የሆንም ያደረግሽው ነገር አለ ብለው እኔን እየተከታተሉኝ ነው እኔ ከላይ እሱን የሚጠብቁ ሰዎች እንዳሉ አላውቅምና፣ ነገር ግን ማህሌት ላይ ደውለው ሲያወሩ ሰምቻለሁ፣ ለህይወቴ በጣም ፈርቻለሁ ነበር ያለችው። መድብልም እንግዲህ እኔ ምንም የሚያገባኝ ነገር የለም ተገደሉሽ ይግደሉሽ፣ ይህንን ማሰብ የነበረብሽ እኮ እኔ ልትገሌ ስታስቢ ከነሱ ጋራ ስትስማሚ ነበረ። ስለዚህ ምንም ልረዳሽ አልችልም ነበር ያላት እና እኔ ምን እንደምፈልግ ተሱ ታውቂያለሽ ወንድሜ በሩክን የት እንዳደረገ መጠየቅ ወንድሜ ማግኘት ነው የምፈልገው። ከእሱ ምንም አልፈልግም። ከነገረኝ ወንድሜ የት እንዳለ እለቋለሁ ነገር ግን ወንድሜን ታላገኘው እገለዋለሁ ነው ያለና እኔ በሕይወቴ ውስጥ ተስፋ እየቆረጥኩ ሰው ነኝ። አንቺ ወድጅሽ ነበረ፣ ልቀርብሽም አስቤ ነበረ። ትንሽ ቦታ አንቺ ውስጥ ይኖረኛል ብዬ አስቤ ነበረ። ነገር ግን በእኔ ላይ ይህንን ነገር ለመፈጸም መስማማት ሽንክ ከሰማው ጊዜ ጀምሮ ለአንቺ ያለኝ ስሜት ሁሉ ያለችን ትንሽ ስሜት ራሱ በውስጥ ሞታለች ነበር ያለትና እሷም እባክህ ልቀቀው ነበር ተማጽኖ፣ እሱ በፍጹም አልለቀውም ነው። እንግዲህ እሷ ያውም በፊትም መድብልም አንድ ነገር ቢሆን እሷንም እንደሚገሏት ነበር የተነጋገሩትና ና እንግዲህ አሁንም የማይቀርላት ነው። የዝና ግብረ አበሮች እና ቤልሞሲሳ አይለቋትም ማለት ነው። አሁን ነገር ግን ሞገስና ኢፍራታም ነጻነታቸውን አውጀው የናፈቃቸውን ነጻነት አግኝተው ውጭ ላይ እየተንቀሳቀሱ አዲስ ንፋስ እየተቀበሉ እየተዝናኑ ይገኛሉ። ሉላም እንደዚሁ እባክህ አንዴ ልሩጥ እያለችው ነበረ እና እንደ ነጻነት ያለ ነገር ምንም የለም። ና ነጻነት በእውነት በጣም ትልቅ ነገር ነው ለሰው ልጅ ና እንግዲህ እንደ ስትቧርቅ ነበር እንደ ሕፃን ልጅ ወይም ደግሞ እንደ ጥየ ትንሽዬ ጥጃ ታስራ እንደተለቀቀች እንደዛ እየቧረቀች እየሮጠች ነበር፣ በመንገድ ላይ እሷ ብቻ ሳይት ትሆን እንደዚሁ ሞገስም ነጻነታችንን አወጅን ብሎ እየሮጡ እየተዝናኑ አዲስ ንፋስ እየተቀበሉ እየተደሰቱ ይገኛሉ ማለት ነውና ነገር ግን ያው ሞገስ ነፃነቱን ቢያውጅም የብሩክ ጉዳይ ገና ያልተጠናቀቀ ነገር ነውና እሱን እንግዲህ በራሱ መንገድ እየሄደበት ይገኛል። ሞገስ መድብል ማለት ነው። መድብልም እንግዲህ ወንድሜን የት ነው ያደረከው? ተናገር፣ የት ነው ያለው እያለ እየጠየቀው ነበር። አየ እኔ ማለት መድብል ነኝ፣ አወከኝ አሁን እያለው ነበር። እሱም አላወኩም፣ አንተ ግን ለብሩክ ምን ሆነ እያለው ነበር። ና እንግዲህ ዝናም፣ እኔ የብሩክ ወንድሙ ነኝ፣ አላወከኝ? ከዛሬ ጀምሮ እወቀኝ፣ ደግሞ ታውቀኛለህ፣ አትዋሽም እያለው እንግዲህ በጥፊም በኩርክም በእርግጫም እየመታው በእጅ ውስጥ አስገብቷል ና ወይኔን ይዝና የአበበ ደንበሳ ልጅ እያለ ይገኛልና እንዲያን ተመጫዎች አለሁን አለቀህ፣ ምገልሃለሁ እያለም እየዛተበት ነበር። ታስሮና መድብል ግን ሊፋታው አልቻለም። እና ወንድሜ ነው እኔ የምፈልገው ካንተ ምን ምፈልገው ነገር የለም። ወንድሜ ብሩክ የት እንዳለ ንገረኝ፣ እያለው ነበረ እሱ ግን እሞታለሁ እንጂ አልናገርም። ምንም እማውቀው ነገር የለም። ብናገርም ሞት ነው፣ ባልናገርም ሞት ነው። ተናገሬ ከመሞት ሳልናገር ብሞት ይሻለኛል እያለ ድርቅ ብሎ ይገኛል። እንግዲህ መድብልም ደግሞ ወንድሜ የት እንዳለ ካልነገርከኝ ትሞታታለህ፣ አለቀህም እያለው እንግዲህ እየደበደበውም እየረገጠውም ይገኛል ማለት ነው ዝናብ ወይ ፍንክች እንግዲህ ሊናገር ፍቃደኛ አይደለም። ምክንያቱም ብናገርም ባልናገርም መሞት አይቀርም። ና አልናገርም፣ ምንም የማውቀው ነገር የለም እኔ ስለአንተ ወንድም እያለ ነው የሚገኝ። ነገር ግን እያንዳንዱ ሚስጥር ሁሉንም ያውቃል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቀጣይ ቪዲዮ ስጥ።